የፋሽን ዲዛይን ፎርሙላ እየጠፋባችሁ ለተቸገራችሁ ምርጥ መላ። በዚህ ቪዲዮ በቀላሉ የፋሽን ዲዛይን ፎርሙላዎችን እንዴት እንደማትረሱና እንዲሁም እየተምታጣ እንዳያስቸግራችሁ በቀላል መንገድ የምታዩበትን ምርጥ መላ ይዤ መጥቻለሁ። ስለዚህ ቪዲዮን እስከ መጨረሻ ተመልከቱት፣ አብራችን ቆዩ። ሰላም ውድ ቤተሰቦቼ፣ ፔሪ ነኝ። እንኳን ወደ እኔ ቻናል በሰላም በጤና በፍቅር መጣችሁልኝ የኔ ውድ ቤተሰቦች። ለፋሽን ቢዝነስ፣ ለፋሽን ለፓተርን፣ በጠቅላላው ስለ ልብስ አሰራር ጥቅ ፍቅር ካላችሁ ይሄ ትክክለኛ ቤት ነው፣ ትክክለኛ ቤት ነው። ታዲያ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። የምትወዱኝ በላይካችሁ አድርጉኝ። የንግድ ቤተሰቦቼ፣ ከልቤ ነው የማመሰግነው። ላይክ፣ ሼር እንዲሁም ኮመንታችሁ ያበረታኛል። ኮመንት ባድረግ እንዳይረሳ ውድ ቤተሰቦች፣ እንግዲህ በሌላ ጊዜ በሰራሁት ቪዲዮ ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ስለ ፋሽን ፎርሙላ ቀመር የተወሰነ ነገር አይተናል። ዛሬ ቀመሮች ወይም ደግሞ ፎርሙላዎች እየተምታቱ በዙ ጀማሪዎችን ግራ ያጋባሉ። ለምሳሌ ለሁለት የሚካፈለውን ለአራት ማካፈል፣ ለአራት የሚካፈለውን ለሁለት ማካፈል፣ የማይካፈለውን ማካፈል ይምታታባቸዋል። ይሄ ኖርማል ነው። በተለይ አዲስ ለሆናችሁ ዲዛይነሮች ዛሬ ሲያደርግ እነዛን ነገሮች በጥበብ እንዴት አድርገን ማስታወስ እንደምንችል የቱ እንደማይካፈል የትኛው ለሁለት እንደሚካፈል የትኛው ለአራት እንደሚካፈል በቀላሉ ጭንቅላታች ውስጥ እንዲቀር እንዳንረሳው የሚያደርጉ ጥበቦችን ነው የምነግራችሁ። ባይዘወይ ልኬት ሶስት አይነት ነው ያለው ልኬት ሶስት አይነት ነው ያለው። የመጀመሪያ ስፋትን ስፋትን የምንለካበት ነው ስፋት ከዚህ እስከዚህ ያለውን ስፋት፣ ወይም ደግሞ ሆሪዞንታል ሜዠርመንት ይባላሉ። እነዛ ሜዠርመንቶች አሉ። ሁለተኛው ደግሞ ቨርቲካል፣ ወይም ደግሞ ርዝመትን ርቀትን የምንለካበት አለካካል። ሶስተኛው ደግሞ ሰርክምፍረንስ ይባላል። ዙሪያ፣ የወገብ ዙሪያ፣ የጡት ዙሪያ እያልን አይደል፣ የዳሌ ዙሪያ እያልን የምንለካው ማለት ነው። ከነዚህ ከሶስቱ ውጪ አንድ ሰውን መለካት አንችልም፣ አንለካ ግን እነዚህን የለካናቸውን ፎርሙላዎች ታዲያ ለስንት እንደምናካፍለው ራሱ ስማቸው ይመራናል። ለስንት ማካፈል እንዳለብን ስማቸው ራሱ ይመራናል ማለት ነው። ዛሬ እነሱን ሶስት ነጥቦች ነው የምናየው። የመጀመሪያው ስፋትን ወይም ደግሞ ሆሪዞንታል የምንለካቸው የሚባሉት ልኬቶች ሴቶቹ ናቸው፣ ትከሻ፣ ኒፕል ቱ ኒፕል ኦኬ ባክ ሾልደር፣ እነዚህ ወደ ጎን ስፋታቸውን የትከሻ ስፋት፣ ከጡስ ጫፍ እስከ ጡስ ጫፍ ያለውን ርቀት ወደጎን የምንለካቸው ነገሮች በሙሉ ወደ ጎን ሚንስ ሜትራችን፣ ለምሳሌ ይሄ ነው አይደለ? ሜትራችን ሰውየው ላይ ወይም ደግሞ ደንበኛችን ላይ ስናደርግ እንደዚህ ነው የምንለካው። ኦኬ ትከሻውን እንደዚህ ነው የምንለካው ወይ እንደዚህ ነው ወይም ደግሞ እንደዚህ የምንለካው፣ ሆሪዞንታል ነው። ከግራ ወደ ቀኝ ኦኬ፣ ከግራ ወደ ቀኝ የምንለካቸው ልኬቶች በሙሉ ከግራ ወደ ቀኝ የምንለካቸው ልኬቶች ሆሪዞንታል ልኬት ያላቸው በሙሉ ትከሻ፣ ኒፕል ቱ ኒፕል የመሳሰሉት ማለት ነው። ሆሪዞንታል ከቀኝ ወደ ግራ የምንለካቸው በሙሉ ሁሉም የሚካፈሉት ለሁለት ነው። ስለዚህ ሆሪዞንታል ልኬት ከለካቹ ጭንቅላታችሁ ውስጥ ለአራት እንደማይካፈል ብሎክ ማድረግ ይጀምራል ማለት ነው። ትሬን የምታረጉት እንደዛ ነው። ገብቷችኋል። ወደ ጎን የምትለኩት ልኬት በሙሉ ለሁለት ነው የሚካፈለው። በቃ ምንም ግራ እንዳያጋባችሁ። ሁለተኛው ደግሞ ቨርቲካል የሚባለውን ልኬት ነው። ቨርቲካል ማለት በብዛት የሚያገለግለን ርቀትን፣ ቁመትን ነው የሚወክልልን። ቨርቲካል ማለት ልኬታችሁን ስትለኩ ከላይ ወደ ታች ነው። ከእንደዚህ ነው ምትለኳቸው። ለምሳሌ ሾልደር ትከሻልን ሾልደርቱ በስት ሾልደርቱ አንደር በስት፣ የጡት የላይኛው ክፍል ሾልደርቱ አፐር በስት፣ የጡት የላይኛው ክፍል ሾልደርቱ በስት፣ ከትከሻ እስከ ጡት ያለው ርቀት ሾልደርቱ አንደር በስት እያለ ከአንድ ነገር ከአንዱ ፖይንት እስከ አንዱ ፖይንት ያለው ርቀት የምንለካባቸው መንገዶች በሙሉ አይካፈሉም፣ አይባዙም፣ አይደመሩም። አያችሁ፣ ቀላል መንገድ። ቨርቲካል የምንለካቸው ልኬቶች በሙሉ አይደመሩም፣ አይባዙም፣ አይቀነሱም። ኦኬ፣ ለምሳሌ ሾልደር ቱ በስት እንዳለ 27 ቢሆን 27 ነው ፓተርናችን ላይ የምናስቀምጠው። ሾልደር ቱ አንደር በስት 33 ቢሆን 33 ነው የምናስቀምጠው። በኢንች ከሆነ 13 ኢንች ከሆነ አንደር በስት 13 ገብታችኋል አይደል? ከላይ ወደ ታች የምትለኳቸው ልኬቶች በሙሉ አይካፈሉም፣ አይባሱም። ሌንግስ፣ ከወገብ በታች ያለ ቁመት፣ የእጅጌ ቁመት፣ ከዚህ እስከዚህ ያለ ፖይንት፣ ከዚህ እስከዚህ ያለው ፖይንት፣ እያንዳንዱን ፖይንቶች የምናገኝበት ርቀት የምንለካበት፣ ቨርቲካል የሆነ አለካክ በሙሉ በምንም አይከፈልም በምንም አይባዛም ምንም አይቀነስም። ይሄንን በደንብ ጭንቅላታችሁ ውስጥ ክተቱት። ሶስተኛው ደግሞ ሰርከን ፍራንስ የምንለው ነው። ሶስተኛው ሰርከን ፍራንስ የምንለው ዙሪያ፣ ለምሳሌ ይኸው እንደዚህ ስለካ የጡት ዙሪያ፣ አንደርበስት ዙሪያ፣ የወገብ ዙሪያ፣ የዳሌ ዙሪያ እያለ ነው የሚሄደው አይደል እንዲህ በዙሪያ የምትለፏቸው ለምሳሌ የጡት ዙሪያ አንደርበስት፣ አፐርበስት፣ ዌስት፣ ሂፕ የመሳሰሉት እንደዚህ በዙሪያ በክብ የምትለኳቸው ልኬቶች በሙሉ ለአራት ነው የሚካፈሉት። ለአራት ሰርከን ፍራንስ የምትለኳቸው ልኬቶች በሙሉ ለአራት ነው የሚካፈለው ኤክሰፕት ኤክሰፕት ለምሳሌ ታይ ብትለኩ ታፋ ብትለኩ የአንደኛውን ሁል ጊዜ ፉል ቦዲ የሚባል አለ፣ ሃፍ ቦዲ የሚባል አለ። ፓተርን ላይ በብዛት ስንሰራ የምታያቸው ፓተርኖች ሁልጊዜም የሰውነታችንን አንድ አራተኛ ነው የምንሰራው። እቺን ግማሿን ፓርት ሰርተን ነው በፎልድ በድፍን የምንቆርጠው፣ በሲንግል የምንቆርጠው። ኦኬ፣ ይሄ ግን እጅጌ ታፋ የጉልበት ዙሪያ ምናምን የመሳሰሉት ይሄ አንዳንድ ፓርታችንን እምንለካበት ሲሆን፣ የትኛውም ልኬት ለሁለት ይካፈላል። ለምሳሌ የታፋ ዙሪያ ከለካችሁ ለሁለት ነው የምታካፍሉት። የጉልበት ዙሪያ ስፋቱ ከለካችሁ ዙሪያውን የምታካፍሉት ለሁለት ነው። እቺ አንዷ እግር ብቻ ነው የምትለኳት። ሁለቱንም ምግብ መረከስ ኦኬ፣ ለሁለት የተካፈለው አንዱ ግማሹ ፓርት ስለሆነ እንጂ ሌላ ስለሆነ አይደለም። ዞሮ ዞሮ ዙሪያ ነው የምትለኩት። ለምሳሌ የዚህ ጡንቻ ብትለኩ ወይ ደግሞ ይሄ የኤልቦ ዙሪያ ብትለኩ የምታካፍሉት ለሁለት ነው። ኦኬ ከዛ በኋላ ስግጥም ስታደርጉት ሙሉ እቺ አንድ እጃችሁን ስትለኩ ማለት ነው። ስለዚህ የእጅና ይሄ እግር ለሱሪና ይሄ እስሊቭ የምንሰራባቸው ልኬቶች በሙሉ ለሁለት እናካፍላለን። ከዛ ውጪ እሱንም ማስታወስ ያለባችሁ የምትለኩት አንድ እግር ነው፣ የምትለኩት አንድ እጅ ነው። ሙሉ ነገራችሁን ስለማትለኩት ነው። ኦኬ ስለዚህ ሰርከምፍራንስ የሚባለው በዙሪያ የምትለኳቸው ነገሮች በሙሉ ምንድናቸው ማለት ነው ለአራት ይካፈላሉ ምንም ግራ እንዳያገባችው ከሚያደርጉ ነጥቦች ውስጥ አንዱ ነው እስቲ ሰመራ ሰመራይዝ እናደርገው ወደ ጎን ሆሪዞንታል የሚለኩ ልኬቶች በሙሉ ለስንት ይካፈላሉ ለሁለት ቨርቲካል ወይም ደግሞ ርቀትን የሚወክሉልን ልኬቶች በሙሉ ለስንት ይካፈላሉ ለምንም ነው የማይካፈሉት አይካፈልም አይባዛም ምንም የሚደመርበት ነገር የለም ሰርከም ፍራንስ ወይ ደግሞ በዙሪያ የምንለካቸው ልኬቶች በሙሉ ደግሞ ለስንት ይካፈላሉ ለአራት ኤክሰፕት ከ እጅ ከስሊቭ ልኬቶቻችን እጅጌ ከምንለካቸውና ይሄ ታፋኒ እያልን አንድ እግር ብቻ ወስደን ከምንለካቸው ውጪ እነዚህን ማወቃችሁ ለምን ይጠቅማችኋል? ትከሻ ለአራት እየከፈላችሁ አትቸገሩም። በስትን ለሁለት እያካፈላችሁ ግራ አትጋቡም። ስለዚህ በተለይ ለጀማሪዎች እነዚህን ነገሮች ማወቅ ለምንድን ነው ይጠቅሙ በቀላሉ ለማስታወስና እነዚህ ነገሮች ከጭንቅላታችን እንዳይጠፉ በጣም በጣም በጣም ይረዳናል። እና ሌላ መጨምርላችሁ ቲፕ ደግሞ ማሽኑ ከኖራችሁ በኋላ አንድን ልብስ ለመስራት የሚያስፈልጉ ማቴሪያሎችን ጠቀስ ጠቀስ ላርግላችሁ። በቃ ማሽን ገዛችሁ አንድ ልብስ ለመስራት ብትፈልጉ ወይ ደግሞ ለመጀመር ብትፈልጉ የሚያስፈልጓችሁን ማቴሪያሎች፣ የመጀመሪያው ሜጀሪንግ ቴፕ ነው ማለት ሜትር ያስፈልጋችኋል። መቀስ፣ የወረቀት መቀስ፣ የጨርቅ መቀስም ቢኖራችሁ አሪፍ ነው ሁለቱም። ፒን ማድረጊያ ወይም ደግሞ ስፒል ቢኖራችሁ ቆንጆ ነው። ቾክ ያስፈልጋችኋል፣ እንዲሁም ክር ያስፈልጋል። ከዛ ደግሞ መቀንጨቢያ ይሄ ክሮች የምትቆርጡበት የሰራችሁትን ልብስ የምታጸዱበት ይጠቅማችኋል። እሱ በመቀጠል ደግሞ መተርተሪያ ቢኖራችሁ ሞር አሪፍ ነው። እነዚህ ማቴሪያሎች ካሏችሁ ከሞላ ጎደል ጨርቅ እስካላችሁ ድረስ ስፌት በደንብ በቆንጆ አድርጋችሁ መስራት ትችላላችሁ ማለት ነው። ዛሬ ይህንን ያመጣውላችሁ ቲፕ እንደጠቀማችሁ ተስፋ አረጋለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ሆኖልኝ ውድ ቤተሰቦች።